ህወሀት ተቋማዊ የራስ ገዝ አስተዳደርን እያስከበረ ከአዲስቷ ትግራይ ጊዜያዊ አስተዳደር ጋር ተባብሮ እንደሚሰራ አረጋግጧል። በአዲስ ስታንዳርድ በትግራይ ክልል አመራር ውስጥ የተፈጠረውን አለመግባባት ለማርገብ በታለመው ጉልህ የፖለቲካ እድገት ህዝባዊ ወያኔ ሓርነት ትግራይ ህወሓት በአዲስ መልክ ከተዋቀረው ጊዜያዊ አስተዳደር ጋር ገንቢ በሆነ መልኩ ለመስራት ፈቃደኛ መሆኑን ገልጿል። በህወሃት ሊቀመንበር ዶር ደብረፅዮን ገብረ ሚካኤል የተናገረው ይህ መግለጫ በክልል ውስጥ ለረጅም ጊዜ የዘለቀ የውስጥ ውዝግቦች እና የአመራር ለውጦችን ተከትሎ የመጣ ነው። ዶር ደብረፅዮን ህውሃት በቅርቡ በተሾሙት በሌ ጄኔራል ታደሰ ወረደ ከሚመራው ጊዜያዊ አስተዳደር ጋር እንደሚተባበር ቃል የገቡ ሲሆን ይህ አይነቱ ትብብር የፓርቲውን ከተቋማዊ ነጻነት እንደማይጎዳው አጽንኦት ሰጥተዋል። ይህ ምንታዊነት የህወሓትን ስልታዊ ዓላማ ከቀደምት አስተዳደራዊ ድክመቶች እያገለለ በክልሉ የፖለቲካ ሽግግር ውስጥ ቁልፍ ባለድርሻ ሆኖ የመቀጠል ዕቅድ እንዳለው ያሳያል። ይህ አቋሙ ህወሓት አግባብነቱንና አመራሩን በድጋሚ ለማረጋገጥ ያደረገውን የተስተካከለ ሙከራ የሚያንጸባርቅ ሲሆን፣ በተለይ ከግጭት በኋላ ያለውን የሽግግር ጊዜ አያያዝ በተመለከተ ሰፊ ትችት ይሰነዘርበታል። የፓርቲው የራስ ገዝ አስተዳደር ማረጋገጫ አዲሱን አስተዳደር ለመደገፍ እና ለመከታተል መንቀሳቀስን ይጠቁማል። ይህም ለውጤቶቹ ሙሉ ኃላፊነት ሳይወስድ መንገዱን ሊቀርጽ ይችላል። ይህ የተገለጸው የህወሓት አመራር የስልጣን ዘመናቸው ከጊዜ ወደ ጊዜ እየጨመረ በመምጣቱ የሌ ጄኔራል ታደሰ ወረደ ጌታቸው ረዳን በመተካት ሚያዝያ ስምንት ቀን መሾሙን ተከትሎ ነው። በተለይም ልዩነቱ ጎልቶ የታየበት የህወሓት 14ኛ ጉባኤ በነሐሴ 2024 ካካሄደው ከደብረፅዮን እና ረዳ ጋር በተሰለፉ አንጃዎች መካከል ያለውን የውስጥ መከፋፈል ካጋለጠው በኋላ ነው። የሬዳ በቀጣይነት የምስራቅ አፍሪካ ጉዳዮች የፌዴራል አማካሪ ሆነው በሚኒስተር ማዕረግ መሾማቸው እንደ ፌዴራላዊ የፖለቲካ አካሄድና ለክልላዊ አለመረጋጋት ምላሽ እንደሆነ በሰፊው ይታያል። የሱ መውጣቱ ለበለጠ የተቀናጀ አስተዳደር ቢያንስ በስም ለትግራይ የፖለቲካ ክፍት ሊሆን ይችላል። በህወሓት የሐሙስ ስብሰባ ላይ ደብረፅዮን ፓርቲው በጊዜያዊ እና በተዋሃደ መልኩ በጊዜያዊ አስተዳደር ጊዜያዊ ስልጣናት እንዲፈጸም የበኩሉን አስተዋጽኦ ለማድረግ ዝግጁ ነው በማለት የርቅ ቃና አቅርቧል። ከዚህ ባለፈም በቀድሞ አስተዳደር ላይ ያጋጠሙትን ድክመቶች ተገንዝበው አንዳንድ ጊዜ እኮ በትግራይ ሕዝብ ላይ ጉዳት ያደርሱ ነበርከ ብለዋል። ደብረፅዮን ያለፉትን ውድቀቶች በግልጽ በማመን ህወሓትን የተሃድሶና የተጠያቂነት ድምፅ አድርጎ አስቀምጧል። ወሳኝ ክልላዊ ተግዳሮቶችን ለመቅረፍ የሚያስችል በአዲስ መልክ የተዋቀረ አስተዳደር እንዲኖር ራዕይ አቅርቧል። እነዚህም የሚከተሉትን ያካትታሉ፦ የክልል ሉዓላዊነት፣ አሁንም በባዕድ ወይም ክልላዊ ባልሆኑ ቁጥጥር ስር ያሉ ቦታዎችን ነጻ ማውጣት፣ መፈናቀል እና መመለስ፣ የተፈናቀሉ ዜጎችን እና ስደተኞችን በሰላም እንዲመለሱ ማመቻች፣ የጸጥታ መረጋጋት፣ ግጭት በተከሰተባቸው ዞኖች ሰላምና ጸጥታን ማረጋገጥ፣ መልሶ መገንባት፣ ፈጣን የኢኮኖሚ ማገገሚያ እና የመሰረተ ልማት ግንባታ። እነዚህ ዓላማዎች የአስተዳደር ሕጋዊነትን ወደ ነበረበት ለመመለስ እና በጦርነት በሰለጠነ ሕዝብ መካከል መተማመንን ለመፍጠር ያለመ አጠቃላይ ማዕቀፍ ያመለክታል። በትዩ ንግግር ፕሬዝዳንት ታደሰ የቀጣዩን ዓመት ዘዴያዊ ውጤት ተኮር ስትራቴጂ ዘርዝረዋል። የእሱ አስተዳደር በየሩብ ዓመቱ የሥራ አቅዶችን መሠረት በማድረግ ይሰራል። ዋና ዋና ዋና ቦታዎችን በደረጃዎች ያነጣጠረ ሕዝባዊ ኮንፈረንስ፣ ለቀጣይ ቀውሶች አፋጣኝ መፍትሄዎችን በማዘጋጀት መደመርን እንደ መመሪያ መርሆ አጽንኦት ሰጥቷል። የአቶ ታደሰ ከ የመተባበርና የመደጋገፍ ከጥሪ አስተዳደሩ ሕውሃትን፣ ሲቪል ማህበረሰብን፣ እና ሰፊ የምርጫ ክልሎችን ጨምሮ ሁሉንም የፖለቲካ አካላት ለማሳተፍ ያለውን ፍላጎት አጠናክሮታል። ያለፉትን ድክመቶች ማሰላሰል ከ እንደሚያስፈልግ መገንዘቡ ውጥረቶችን ለማስፋፋት እና የሕዝብን አመኔታ ለመመለስ ያለመ ተግባራዊ አካሄድን ያሳያል። ደብረ ጽዮን ድጋፍ ቢያደርግም ሕውሃት ተቋማዊ ድንብሯን እንደሚያስከብር በግልጽ ተናግሯል። ይህ የተሰላ አቋም ከውስጥ የፖሊሲ አቅጣጫን የመቅረጽ ፍላጎትን የሚያመለክት ሲሆን አስተዳደራዊ ውድቀት በሚከሰትበት ጊዜ ጥፋተኛነትን ይቀንሳል። በትግራይ የህዝቡ ፍላጎት የሚያንጸባርቅ መንግስት ከእንዲገነባ የሰጠው ትኩረት ሰፋ ያለ የፖለቲካ ፍላጎቶችን፣ ምናልባትም ወደፊት ክልላዊ ምርጫዎች ላይ ወይም መደበኛ የአስተዳደር መዋቅር እንዲኖር ፍንጭ ይሰጣል። አሁን በትግራይ ያለው የፖለቲካ ወቅት ደካማ ግን ገንቢ ሊሆን የሚችል የክልል ስልጣንን ያንጸባርቃል። አዲሱ ጊዜያዊ አስተዳደር ወደ መደመር እና መዋቅር መሸጋገሩን ቢያሳይም ስኬቱ ግን ከህወሓት እና ከሌሎች የክልል አካላት ጋር ባለው ቅንጅታዊ አሰራር ውጤታማነት ላይ የተመሰረተ ነው። የትብብር እና ራስን በራስ የማስተዳደር ጥምር ስትራቴጂ የትግራይን ዘርፈ ብዙ ቀውሶች መፍታት ይቻል እንደሆነ ወደፊት የሚታይ ነው። ነገር ግን ይበልጥ የተዋሃደ እና ህዝብን ያማከለ የአስተዳደር አካሄድ ቁርጠኝነት ከግጭት በኋላ ለማገገም አስፈላጊ እርምጃን ይወክላል።